ለምንድን ነው የማልሄደው? ለምንድን ነው የማልሄደው? ኧረ በቃ እኔ መሄድ አለብኝ ግዴታ። ሲጀመር ስራ አንተ ወንድነህ። ከዚህ በኋላ አዲስ አበባ እግረን አደቀላለሁ። ም ሳይያዝ ሳትመረቅ ምርቃት ሳይበላ ስራ ላይ ስንት ፕሮጀክት ትከፍታለህ? ስንት ነገር ታቋቁማለህ? በትምህርት ብዬ ስንት ነገር ምጠብቅህ ልጅ ገና ጓደኛ ይሻለሁ። እራት አብረን እንበላለን ነው እንዴ ይመስላል? አይቻልም። እሺ መናገሪ ጥፋት ነው መናገሪ አይደለም ጥፋት። ምንም ላይ አልደረስክም? ግብ አልመጣህም። ኤልያስ ግብ አልመጣህም። ፀጉርን ከመንጫት በፊት እኔን አነጋግረኝ። ዞር ብለህ ብድግ ትልና ደብተርን ትይዛለህ። አባትህ የተሳሳተ ቦታ ስትሄድ ማወቅ አለበት። ከተሳሳት ክበት ቦታ ኧረ ድምጽ ቀንሽ። አሁንም ከሰማንት እንትኛለሽ ማሚ ድምጽ መቀነስ አይደለም ያለውን ነገር ኦልሬዲ እኔ እና አንተ መነጋገር አለብን ነው ወይ እኮ ነው። አንቺ እየተረዳሽኝ አይደለም እናቴ። አይ ኔ ማቀለ ነገር የለም በቃ። ከዚህ በኋላ እኔ እኮ እንዴት እንደምነግርሽ አላውቅም እናቴ፣ ጨንቆኛል። በቃ እኔ ግዴታ ማግኘት አለብኝ እሷን ማግኘት ስላለብኝ እኮ ነው። በቃ ወይ አስር እየደወለች ነው። እንደውም ቢሆን አዲስ አበባ ለስራ የምትሄድ መስሎኛል። ነው የምሄደው እኮ ዛሬ ነው። ጊዜ በስልክ ነው የማወራት። ለስራ ነው እኮ። መጀመሪያ አትናገርም ነበር። ነግረህኛል። ያለውን ነገር መቼም ሼር አድርገን ሁሉም ልጆች ለእኔ አማክረው ነው፣ ማንኛውንም ነገር ነግረውኝ ነው። አሁን ገና ነው አንተ ጊዜ እንደምቀልደው እየቀለድኩ እንዳይመስልሽ፣ እናቴ። እኔ የመሪን ነው ዛሬ አዲስ አበባ ሄጄ እሷን ለማግኘት ነው። ያለሷ መኖር አልችልም። ሰላም ሰላም ሰላም! ውድ የተከበራችሁ የኤላግሬስ ግሬስ የዩቲዩብ ቻናል ቤተሰቦቻችን እንዴት ናቸው? እግዚአብሔር ይመስገን ሰላም ነኝ። ዛሬ ቤተሰቦች ትወዱታላችሁ ብዬ ባሰብኩት ቪዲዮ መጥቼላችኋለሁ። እናቴን ፕራንክ ላደርጋት ነው። ቤተሰቦች ከእናንተ የሚጠበቀው ላይክ ላይክ በማድረግ ጀምሩት። ፕራንኩ ምን ይመስላችኋል? ቤተሰቦች ፕራንኩ ለእኔ ጓደኛ ደውዬ ማለት ነው ቤተሰቦች ዛሬ ማታ አብረን እናራለን፣ እራት አብረን እንበላለን ምናምን ብያታለሁ። ስልክ በማዘር እያልሽ ነው ደውልላት፣ ያንሽ ይስላልሽ ማለት ነው ጓደኛ ማዘሬን ሁሉ ጉድ አታውቅም። እኔ ለማዘር ትልቅ ሪስፔክት አለኝ። እንኳን ማዘር ፊት፣ ሌላ ቦታ ራሱ እንደዚህ አይነት ወዲያ ውድቼ አላውቅም። ቤተሰቦቻችን ና ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ፣ ተቀላቀሉ ማለት ነው። ቪዲዮውን እስከመጨረሻው ማየታችሁን አትርሱ፣ ትወዱታላችሁ ብቻ። የማዘር ሪያክሽን ምን ሊሆን እንደሚችል ሳስበው ሌላ ታሪክ ቤተሰቦች። ብቻ እሱ አታውቅም። ያው ካሜራማኑን እኔ ገብተን ካሜራ በድብቅ ሬዲ ካረግም በኋላ ነው ፕራንኩን ጣጣ ማረጎ ማለት ነው ቤተሰቦች። ያው ካልተገናኘንም በቀጣይ ከዚህ ሻው ልበላችሁ ልታሰናብህ ትችላለች። ማዘር ቀል አታቀም በእንደዚህ አይነት ነገር ቤተሰቦች፣ ላይክ ላይክ እያደረጋችሁት ነው። ላይክ ካላደረጋችሁት እሺ አላወራም። ስትሄይል እሺ እንገባለን። ቪዲዮውን ሶፕ ታደርጋለህ ካሜራማን ውስጥ ስንገባ እንዳዲስ እናስጀምረዋለን ማለት ነው ቤተሰቦች። በቃ ውስጥ እናሳያቸዋለና እንደውም መብርሃን እርጅኝ መብርሃን ማሚ አቤት። እንዴት ነው? አንደኛ ነው ሁለተኛ። ኧረ አቦ አዲስ አበባ እኮ ልወጣ እኮ ነው። ምን አትሻው? ምነው አንተ አዲስ አበባ መመላለስ አበዛ? በሰላም ነው? በሰላም ነው። እናት እያወቅሽ ቀረጣ ምናምን፣ በቃ የተለያየ ቦታ እየሄድኩ ምናምን ካልቀረጽኩ እኮ አይሆንም። አዎ ለቀረፃ ነው የምትሄደው? አዎ ለቀረፃ እዛ ሲስተሮች ማለት ያው እንደምታውቂው እዛ ጓደኞች እንዳሉኝ ነው አንቺ የምታውቂው። አዎ ያው ቤተሰብ ሆነን አለኩ አሁን እንደው ማስተዋወቅ ይሻላል። አዎ ወንድምህም ቤተሰብም ነው ምን ችግር አለ። አዎ የምትማመንባቸው ልጆቼ ናቸው። አዎ ችግር የለውም። እና ምን ምን ላዘጋጅልህ ታዲያ? ደመን ይዘህ መሄድ ፈለክ። ባለፈው እንደውም ስመረቀታ ነበር። በጣም በጣም የምወዳት ናት። በጣም መልካም እና ጥሩ ልጅ ናት። በጣም ነው የምወዳት። ሁሉም ጓደኞቼ ጓደኛም ከአዳማ ቀረፃ ሰኔ ደስዋጋ ነው። ጓደኛኮ ማለት ራስህ ማለት ነው። በቃ እውነት ነው ከጓደኛ በላይ ምን አለ ብለህ ወንድም ወይም እህት ሴቷ እህት ናት ወንዱም ወንድም ነው ጓደኛ ማለት አይ እኔማ የምትሄደው ነገር ታዲያ ምን ያስፈልጋል ይሄ የሚሄደው ነገር ኧረ ምን ያስፈልጋል ብለሽ ነው ያው በቃ ሄጂ አንድ ሁለት ቀን ቆይቼ ምን መለስ ነው እሺ ቆንጆ ነው እና አንድ ነገር ላማክርሽ ነበረ እዛ ስመላለስ ማለት ነው ያው ለመናገር ትንሽ ከብሎኛል። ፈሪች ያለው ግን በምመላለስበት ወቅት ነው እኮ እንጂ የሚያስፈራው፣ እናቶች ብዙ ጊዜ ያስፈሩም። ለምን ልጆቻቸውን በጣም ከአባት ይልቅ እናቶች ልጆቻቸውን ያቀርባሉ። አሁን በነገርሽ ግን አትናደጂ። ኧረ እኔ አልናደድም። ለምንድን ነው የምናደደው? ሰውኮ በህይወት ኖሮ ያለውን ነገር መዋየት ትልቅ ነገር ነው። ለምን እናደዳለሁ? የሚያናደድ ነገር ምናሉ። ያ ስመላለስ በነበርኩበት ቆይታ አዲስ አበባ ውስጥ የሆነች ልጅ ነበረች እና ጓደኛ ሙች ሆነናል። እሰይ ደስ ይለኛል። ጓደኛ ሙች እኮ ስልሽ ያው ፍቅረኝ ምናምን እንደዛ እንደ ማለት። ፍቅረኝ ፍቅረኛ ማለት ነው። ምን ይዘህ ነው ፍቅረኛ? ያስከው ምን አለከና? ምን ይዘህ ነው አልተረዳሽኝም። እኔ በጣም ተጨነቅ ያለው ታውቂያለሽ። እዚህ ጋር ሳስረዳሽ፣ አይ ግን እውነትህን ነው። አንተ ለትዳር ደርሰሀል። እውነትህን ነው ማለት ይሽ ያሹፍኩ ነው እንደሚመስልሽ አይ እየቀለድክ እኮ መስሎኝ። እንዴት? አይ ገና ነህ ማለት ነው። ትንሽ ትንሽ መጠናከር ያስፈልጋል። አይ መጠናከር ጓደኛ ለመያዝ ግዴታ ማጠናከሪያ ያለብኝ እንዴ? እኔ ምልህ ኤልያስ፣ አንተ ገና አላደክም። እኔ ምነግረ ነገር ስማ፣ አሁን ገና ነህ አንተ፣ አላደክም። እንደምቀልደው እየቀለድኩ እንዳይመስልሽና እኔ የመሬን ነው። ዛሬ አዲስ አበባ የሚለው እሷን ለማግኘት ነው፣ ያለ እሷ መኖር አልችልም። ምነግረ ነገር የሚሆን ነገር አይደለም፣ እንደኔ እይታ ማለት ነው። አባተ ከሰማም ጓይላል እንግዲህ እዚህ ጋ እሷ እኔ ደግሞ ያለ እሷ መኖር አንችልም። ታላላቆች ቁጭ ብለው አላገቡም ገና ምን ይዘን ይሄን ሰርተን እንዲያርገን እያሉ ነው። አንተ እንዴት ሆነ ነው አሁን እንግዲህ ለጋብቻ የምትሮጠው ምን ተያዘ ምን? እኔ እኮ አታግባ አይደለም ይደረሳል። እሷን በጓደኝነት አንተን በጓደኝነት ብዙ አመት ይቆያል እንዴ። አሁን እኮ ስራ ብዙ ስራ ላይ አይደለም። እኔ እንደምመለከትና እንደማይ ከእሷ ጋር መኖርና አለመኖር በሚለው ጉዳይ ሳይሆን፣ እዚጋ አንዳንድ ነገሮች ከፈጣሪ ጋር አንዳንድ ነገሮች የሚያዙ ነገሮች ምን ይዛል ምን፣ የተስተካከሉ ነገሮች አሉ። እዚህ ጋር አሁን ልጅቷንም ይሄ ነው ይሄ ነው ወዚህ ወጣ በዚህ ገባ ብለ ብዙ የሚስተካከሉና የሚቀሩ ነገሮች አሉ ነው። እኔ አሁን እንዴት እንደምነግርሽ አላውቅም እናቴ። በቃ እኔ ዛሬ ራሱ ግልጹን ልንገርሽ፣ በቃ ዛሬ አብሬያት እራት ልበላ ነው። ራሽኑ ያለማፈርህ አንተ! እራት ልበላ ሊሄድ ነው ትለኛለህ? መጀመሪያ አትናገርም ነበር ነግረህኛል። ያለውን ነገር መቼም ሼር አድርገን እኔ እናንተ ሁሉም ልጆች ለእኔ አማክረው ነው ማንኛውንም ነገር ነግረዊ ነው። ስለዚህ አንተ ደግሞ ዛሬ ተነስተ እራት ልንበላ ነው? ምን እያልከኝ ነው? ምንድን ነው የምትለኝ? ነገርኩሽ። እኔ ያለሷ በቃ ምን እያልከኝ ነው? እራት ልንበላ ነው? እንደዚህ ነው እንደዚህ ነው። መጀመሪያ ያለውን ነገር ለኔ መንገዱ ራሱ ያልታይ ያልታይ አሁን መጀመሪያ ነግረኛል፣ አማክረኛል፣ እንደ ለኔ አላማክርብኝ። እሺ፣ እሱ ጥፋት አለብኝ ግን፣ በቃ ዛሬ ላሳውቅሽ ስለ ፈለግኩ ነው። በቃ እንደ ኔ እስካሁን መደበቄ ጥፋት ነው፣ ግን በቃ ዛሬ አሳውቅሽ። በቃ ዛሬ አዲስ አበባ ሚሄደው እሱ ካላገኛት ነው። እኔ እኮ እንዴት እንደምነግርሽ አላውቅም እናቴ፣ ጨንቆኛል። በቃ እኔ ግዴታ ማግኘት አለብኝ እሷ ማግኘት ስላለብኝ እኮ ነው። በቃ ወይ አስር እየደወለች ነው። እንደውም ደግሞ እኔ የምነግርህ ነገር ቢሆን ለካ አዲስ አበባ አዲስ አበባ እያልክ የምትመላለሰው ለእንደዚህ ነው። ለኤልያስ ማለት እኔ ለስራ የምትሄድ መስሎኛል። ማለት አላወኩኝም። እኔ ለስራ የምትሄድ የመሰለኝ። ለስራ ነው የምሄደው ነው። ዛሬ እኮ ዛሬ ነው የማገኛት እሷን። ሌላ ጊዜ በስልክ ነው የማወራት። ለስራ ነው እኮ የምትሄድ የመሰለኝ። የእናትህ ደግሞ ምንድን ነው እንዴ? እኔ አላወኩም። ኤልያስ፣ አይ በቃ እኔ እንደዚህ ዓይነት ልጅ አልመሰልከኝም። ሲጀመር ባይሆን ሁለት ዓመቴ እንዲሁ እንዳረጅ ነው እንደምትፈልጉት። እኮ እናንተ እድሜ አይደለም ነው የሚወስነው እኮ እሱ። ዛሬ በመናገሪማ እድሜ መጨመር ነው ማደግ? እንደዛ አይደለም በእድሜ ብቻ እኔ እኮ ዛሬ ግዴታ ያው እራት እንብላ ስላለችኝ ያለውን ነገር ላሳውቅ ብዬሽ እኮ ነው እ ላሳውቅ ብዬሽ እኮ ነው። እኔ የለሁበትም፣ እንደውም ደውዬ ነው የማሰማሽ እንዴ! እና እንትን ትላላችሁ በቃ ለምን አትረዱኝም? ቆይ እኔ አሁን ደግሞ አብሽ እንዳይሰማ እነግርልሀለሁ። ለአብሽ ከነገር የራሴ ላይ ያልሆነ እርምጃ ነው የምወስደው። አባቴ የተሳሳተ ቦታ ስትሄድ ማወቅ አለበት። ከተሳሳተበት ቦታ አረ ድምጽ ቀንሽ። ድምጽ መቀነስ አይደለም ያለውን ነገር አንተ መነጋገር አለብን ነው ወይ? አይ ነገር የለም በቃ። በኋላ አባቴ ይላል። ዝም በል እናቴ ተቆጠብ ነው እኔ ደውልና ትሰማታለሽ። እህ ሹፈት ነው እንዴ? እኔ እንደዚህ እንዳረጅ ነው ፈል። በቃ ብያለሁ፣ አንዴ ነው የምናገረው። አማርኛና ሻይ አይደጋገምም። እናቴ አራት ጉድ ጉድ ጉድ፣ እኮ የሚገርም የሚገርም ነገር ነው። ለካ ጆሮዬ ነው የበላኝ፣ ያሰማኝ ነው ያ ዘረጅኝ፣ ጨንቁኛል፣ ብጨልህ ነው ዛሬ ስንት የሚጨነቅበት ቀበር ነገር አለ። ስልክ እያነሳች አይደለም የተሻለ አስር ደውላ ስላላነሳው ተሰምቷታል ማለት ነው። እናቴ ተቆጥታለች ብለህ ነግረሃት ነዋ። እንዴት ነው የምነግረሀት እዚሁ? አሁን ገና እየነገርኩሽ እኮ ነው እኮ። እናቴ ተቆጣለ ብላት ይሆናልና ይሄን ያህል ስልክ አላነሳለች ደግሞ ብለህ ደግሞ ሌላ ነገር ልታመጣብኝ ነው። ይኸውልህ እኮ ነው፣ ይኸውልህ የዛሬ ዘበት ልጅ ይሄ ነው። እናቴ ግልጽ ነው አርግቺ፣ ልንገርሽ፣ የዛሬ ዘበት ልጅ እንደዚህ ነው። አየኸው አይደል? እኔ እሷን ካጣሁ መኖር አልችልም። ምን ሞፈለክ? መኖር አልችልም በሰላም እባክህ ሰማኸኝ፣ ተምረህ ስራ ይዘህ ታኮረናለህ። እሱንም አኮራችኋለሁ እኮ እኔ እንደሰማው ጎረቤት የሰፈር ሰው ቢሰሙስ? እናቴ ተምረህ ስራ ትይዛለህ ብለን ዲግሪህን አስመርቃለሁ ብዬ እኔ ስንት ነገር እየጠበኩ ነው። ኤሊያስ ብለህ ብለህ እንደዚህ ትላለህ። ሁሉ ነገር ኤሊያስ፣ ሀያ ሁለት ዓመት ይኩ ነው ኤሊያስ። እድሜ አይደለም ሁሉም ነገር፣ ሰዓትና ጊዜ ጊዜና ሰዓት ስልክ የእናትነቴን የምነግርህና የምመክርህ የምቆጣህ ነገር ቢኖር ትምህርት ነው። መጀመሪያ የተማረና የበላ ወድቆ አይወድቅም ብለው ሲተርቱ እንኳን ሰምታላምን አገናኘው ፍቅርና ትምህርትና የበላ የበላና የተማረ ወድቆ አይወድቅም ማለት ተምረህ አንተ አሁን ዲግሪህን ይዘህ ነገ ተመርቀህ ስራ ላይ ሆነ እናት አባትህን የምትጠቅም ለህብረተሰብ የምትጠቅም ጎጂ ባህል የምታስወግድ ትሆናለሽ ብዬ ነው እንጂ እየጠበቅኩ ያለሁት ገና ምኑም ሳይያዝ ሳትመረቅ ምርቃት ሳይበላ ስራ ላይ ሳትሆን፣ ስንት ፕሮጀክት ትከፍታለሽ፣ ስንት ነገር ታቋቁማለሽ፣ በትምህርት ብዬ ስንት ነገር እጠብቅ። ልጅ ገና ጓደኛ ይሻለዋል ራት አብረን እንበላለን ነው እንዴ የሚመስለው? የምትጠቅም አይቻል። እሺ፣ መናገር ጥፋት ነው? መናገሪ አይደለም ጥፋት። ምንም ላይ አልደረስክም። ግብ አልመጣህም። ኤልያስ ግብ አልመጣህም። ፀጉሩን ከመንጨት በፊት እኔን አነጋገረኝ። ደብተርን ትይዛለህ። ነገሮች ማሰላሰል እኮ እችላለሁ። ሁለት አመት እኮ ነገር ጓደኝነት አለ ወይስ ምን አይደለም? ሰው መምሰል አለመምሰልና ነገርኩ እኮ ስራ ላይ መዋል ተስራ በኋላ ሁሉ ነገር እኮ ይደረስበታል። ኤልያስ የማይደረስበት ነገር የለም። በቅድሚያ ወይም መጀመሪያ ስራ ይዘህ ይዘህ ነገር ነገር ነው። በቃ አንተ ወንድ ነህ። ከዚህ በኋላ አዲስ አበባ አዲስ አበባ ብለህ እኔ እኮ ዛሬ እኮ እሷን ሰዓቱ ምን እኮ ዛሬ ነው ማገኛ ሌላ ጊዜ እኮ ነው የሚለው ነገር ይሻለው። ሌላ ሲሄድ ከተመረከ በኋላ በኋላ ያለው ነገር አረ፣ አልቀጥልም። ምን ትምህርቱ ምን ያልከው ካል ተማርክም መሆን ትልልህ ዛሬ ተረዱኛ ዛሬ ማሸነፍ የምትችለው ጥሩ ግን መድረስ የምትችለው ጭንቅላትን ማሳደግ የምችለው በትምህርት ብቻ። ንንገር ይኸውልህ ጭንቅላትን ማሳደግ የምትችለው ጨዋታው ዛሬ በመማር ነው፣ እውቀት በመሸመት ነው። ጎጂ ባህል ማስወገድ፣ መማር ብዙ ነገሮች በሁለት ይከፈላሉ። ጎጂ ባህል ማስወገድ፣ ህብረተሰብ መጥቀም፣ ስልክ መቀጥቀጥ አይደለም

ይመስል ለምንድን ነው የምቀረው? አይ የሆነ ነገር አንዳንድ ነገሮች እዚህ ያለመቻች ብለውኝ ነው በቃ እደርሳለሁ። በቃ አሁን እወጣለሁ በጊዜ። ለዚህ ሁሉ በቅተሃል፣ ተምረክ፣ ምን ላይ ደርሰሃል? ስራ ይዘሃል

የሚያስፈልግህን ነገር አሟልተማን ይከለከላል። ሜዳውም ይኸው ፈረሱም ይኸው። አለ ሰውዬው ሲተርት እኮ ሜዳውም ይኸው ፈረሱም ይኸው። ይሰማኛል አይደል? ኤልያስ ጉድ ጉድና ድንቅ እስከ አንድ ሰሞን ነው ብንጋባም ነው አለ ሰውዬው። ዛሬ ማሳወቂ ጥፋት ነው። ለአንተ መስሎክ ይሆናል፣ ለእኔ ጥፋት ነው። ምንም ላይ ጨርሰ አሏልክም ነገ የሚመጣውን ነገር የሚመጡትን ነገሮች ስለማቅ እ የሚመጡትን ነገሮች ስለማቅ ነው። ጭራሽ ብላ ብላ በተለመደው ቦታ አዲስ አበባ ሀይቆች ና ትልሃለች

አሁን ከኔ ጋራ ምንም አይነት ነገር የለህም። እሺ፣ ጠጥቼ ምናምን እያልክም ከኔ ጋራ የምታወራው ነገር የለ። ምን ማለት ነው? እናቴ ዛሬ መናገሬ ጥፋት ነው። እኔ ያለሷ መኖር አልችልም። በቃ መኖር መቻል እና አለመቻል፣ ቤትን መምራት፣ ኑሮ መያዝ በጣም ጠለቅ ብለህ በቃ እንዳትሄድ ብያለሁ ትምህርትን ጨርስና ግብ ላይ ድረስ ደና ነገር ላይ ድረስ ምነገርቡናሆኑ ማቀጅ ሆነ ልሄድ ስለ ቡናው አይደለም አሁን እናንተ እያወራን ያለ ነው ስለ ቡና አይደለም እግርን አንስተ እንዳትሄድ አዲስ አበባ አትሄድም አትሄድም ብያለሁ አትሄድም ለምንድን ነው እድሜ አይደለም አሁን አሁን አልተላመድኩትም። ስራ የሌለ ስራ ይኖረኛ፣ አብረን ሰርተን መለወጥ እንችላለን። እናቴ ደግሞ ምንድነው የምትይው? ለምንድነው የማልሄደው? እሄዳለሁ። ለምንድነው የማልሄደው? አትሄድም። አረ በቃ እኔ መሄድ አለብኝ ግዴታ። ሲጀመር እኔ እሷ እየጠበቀችኝ እኮ ነው እዛ። አትሄድ። አረ እናቴ ምንድነው ያደረግሽው? አትስመልሰኛል እንዴ

አይ ግርፍ ነው ያደረገኝ። ጌታ ፕራንክ ነው እናት። እሺ የምን ፕራንክ ነው ግን ጋረፍሽኝ? ያው ፕራንክ ነው ቤተሰቦች። እንዴ ነው ትወና፣ የትወና ይጠግ እንዴ ታያችሁት። በነገራችን ላይ ቤተሰቦች ሰላም ቢያቸው። ቤተሰቦች እንዴ ናችሁ? ደህና ዋላችሁ? እንዴ ነው ደህና ናችሁ ወይ? ላይክ አድርጉን፣ ላይክ አድርጉን፣ ላይክ አድርጉን እያለች ነው። ዋዘር ግን አልጠረጠርሽም? ግን እኔ አልጠረጠርኩም፣ አላሰብኩም። እንደዚህ አይነት ነገር ግን አለ ኢልያስ

እንደዚህ ከአንተ አልጠበኩማ። እኔ ጓደኛ ስትልኩ በጣም ነገር ነው የተሰማኝ። እና እኔ ደግሞ ለፈራንክ ያረከው ለመሰለኝ፣ የእውነትህን ነው የመሰለኝ። እና እንደዚህ አይነት ቀልድ ደግሞ ከእናት ጋር እንደዚህ አይነት ቀልድ እኔ አላቅም። እኔ እውነት ነው የመሰለኝ። እንደዚህ ለምትለው ኢሊያስ እና ላይክ አድርጉን፣ ላይክ አድርጉን፣ ላይክ አድርጉ፣ ሰብስክራይብ አድርጉ። ቤተሰቦቻችን እንግዲህ እስካሁን ስካሁን ስካሁን የነበረን ቆይታ የሚመስል ነበረ። በቀጣይ በአዲስ ስራ እስከምንመጣ ድረስ ቤተሰቦቻችን ቻው በያቸው። ያው ማሚ ዛሬ ቤተሰቦች ያው እንደምታዩት አስጨናቂ የሆነ ፕራንክ አድርጊያታለሁ ማለት ነው። ግን ምን ተሰማሽ ኤልያስ? ያው ቤተሰቦች እድሜ ተናግድ ያለው ድጋሚ ያለ እናገረ ነው። ኤልያስ ምን አይነት ሰው እንደሆነ በጥቂቱ ተናግራለች። ማዘር እና አንድ አንዳንድ ነገር በያቸው። ኤልያስ መልካም ልጅ ነው። ጥሩ ልጅ ነው። በጣም ጥሩ በጣም መልካም ልጅ ነው። መልካም ነኝ። አሁን እኮ በጣም ተሰማኝ ባንዴ ነው። መልካሙ ነው መልካሙ ራሴን በጣም ነው ያመመኝ። ላለው ነገር ለምን ትምህርት ላይ ነው ያለው፣ ምንም ላይ አልደረሰም። ጓደኛ ለመያዝ ብዙ ነገር ያስፈልጋል። ብዙ ነገሮች ነው የሚያስፈልገው። ቤት ውስጥ ብዙ ማተሪያል መቼም ስለኑሮ የማያውቅ የለም ሴትም ወንድም ያው እንግዲህ የምር የምር ግን እናቴ የምር ግን አሁን እንኳን ኑሮ የያዘ እና ያለ ያዙ ወጣቶች ሴትም ሆኑ ወንዶች ከቤተሰብ ጋር ሲኖሩ ብዙ ነገር ቤት ውስጥ እንደሚያስፈልግ ያውቃሉና ሰላም ስለሚያውቁ እንዴት የሚለው ነገር ነው። ጓያ አስደረገኝ። እኔ ፍራንክ መሆኑን አላወቅኩም። ኢትዮጵያም ሰሚኝ ግራ ተጠራጠረሽ በመሃል አርጉል ላይ ካርጉል አልተጠራጠርኩም። እኔ ሲጀመር የመጠራጠር ባህሪ በተፈጥሮ የለኝም። ሰውን አምናለሁ ሰውን ቀርባለሁ። የመጠራጠር ባህሪ በተፈጥሮ የለኝም፣ አልጠራጠርም ቤተሰቦች ራሴ ነው ማየው ተሳክፈልኛል ባህሪ አተባበል እናቴ እንደዚህ አስጨንቅ ያት ያለው ማለት ነው። እና ቤተሰቦች እንወዳቸዋለን በቀጣይ እስከምንመለስ ቻው ያቸው እናቴ እሺ። ላይክ አርጉን ላይክ አርጉን። ቻው ቻው ቻው።